ቤተሰብ ውስጥ ይሄ አዋቂ ጥንቆላ ምናምን ይህ ቤተሰብ ምናምን ካለ ልክ እንዲህ እባቡ እንዳራገፈው ወደ እሳቱ መራገፍ አለበት። ከህይወታቸው ለልጆቻቸው መከራ ነው የሚያስቀምጡት። ለሀብትም ይሁን ለዝናም ይሁን ወይ ከሌንጉዳልኝ ብለው የሚሄዱባቸው ቦታዎች ነገ እነሱን ነው የሚጎዳው። ስለዚህ ማራገፍ፣ ከእግዚአብሔር ጋር ቆሎ መብላት ይሻል ንጹህ የሆነ በረከት ንጹህ የሆነችዋን ትንሽየዋን ነገር ይሻላል ወደዛ ወደ ጨለማ ዓለም ገብቶ ችግር ውስጥ ከመግባት። አዋቂ ቤት ብሎ ጠንቋይ ቤት መሄድ፣ ድግምት፣ መተት፣ አስማት፣ ቆላ የመሳሰሉ እነዚህ ነገሮች ከየቤቱ መራገፍ አለባቸው። ከኢትዮጵያ ውስጥ ብቻ አይደለም ያሉት፣ ሌላ ሀገርም እኮ አሉ። ሳይኪክ ምናምን ተብሎ እኮ አሉ በየሀገሩ አሉ። በአፍሪካም በየ በየሀገሩ እነዚህ ትራዲሽናል በሆነ መልክ ተብለው የነዚህ ነገሮች አሉ። ግን በጣም ነው የሚጎዱት። ሰይጣን ነጻ ስጦታ የለውም። ፍሪ ጊፍት የለው። የሆነ ነገር ያደርጋል። ይሄ ሪያሊቲ ስለሆነ ነው። አሁን መንፈሳዊ ነገር ነው ስለማውቅ ነው በደንብ በደንብ አውቀዋለሁ። ዲፕ አውቀዋለሁ ስፒሪቹዋሉን ዓለም። ስለዚህ መንፈሳዊውም ዓለም ውስጥ ያሉ ነገሮች አሉ ሰይጣን ነጻ ስጦታ የለውም። ለዝነኝነት ሊደገም ይችላል፣ ለሀብት ሊደገም ይችላል። ሀብት ይሰጥ ይሰጥና ልጅ ይገላል። ገብቶሻል። ሀብት ይሰጣቸዋል። ከዛ ግን አንዱ ልጃቸውን ይገላል። መስተፋቀር አሰርቶ እውነት ነው። ሴቶቹ ተከተሉት ምናምን ከፈለጋት ሴት ጋር ተኛ። በወጣትነቱ ይሞታል፣ በወጣትነቱ ይሞታል። ምን ጥቅም አለው?